አድማሽ ተመልካቾች እንደምን የሰዓቱን አበይት እና ዜናዎች ይዘን ቀርበናል። በቅድሚያም አርኤስ ዜናዎቹን በማስቀደም እጀምራለሁ። በመዲናዋ የአሜሪካ የሰጋች ሁነት መፈጠር መጀመሩ ተሰምቷል። ትላንት ከሌሊቱ ስድስት ሰዓት አካባቢ በአዲስ አበባ ከቤተመንግስት መንግስት አቅራቢያም አራት ኪሎ አካባቢ የተኩስ ልውውጥ መደረጉን የከተማ ነዋሪዎች ገለጹ። የአሜሪካ ኤምባሲ ያወጣው የማስጠንቀቂያ ሁነት እየታየ መሆኑ ተሰምቷል። ይህ አራት ኪሎ ቤተ መንግስት አለቃዎች ጭንቀት ውስጥ ገብተዋል። በአዲስ አበባ ምን ተፈጠር የሚለውን መረጃም እንመለከተዋለን። በግንባር መረጃዎቻችን የፋኖ ኃይሎችና የአገዛዙ ጦር ከፍተኛ ውጊያም እያደረጉ ነው። በጎጃም የምድር ድሮን የሚባሉት የአባረፍረፌ ሻለቃ ንሙት ልጆች እጅን በአፍ የሚያስጭንጀብዱም ፈጽመዋል። ባለስልጣናትን አጅቦ ሲንቀሳቀስ የነበረም የአገዛዙ ጦር መብረቃዊ ጥቃት ወርዶበት ተገኝተውበታል ፒቲአር ታንክ አገልግሎት ላይ በዋለበት ውጊያም የበላይ ዘለቀ ልጆች ድል ቀንቷቸዋል። ከጎጃም የተሰማውን መረጃ ወደ እናንተ አቀርበዋለሁ። በጎንደር ደብረታቦር ከተማ የብልጽግና የጦር መሪ በተተኮሰበት ጥይት ቆስሎ ሆስፒታል ገብቷል። ህዝቡን ሲያሰቃይ የነበረ የብልጽግና ሰው ነው። በጥይት ተመቶ ሆስፒታል ይገባው። በሌላ በኩል በሸዋ በግዳጅ ያፈሳቸውን ወጣቶችና ህጻናት በድሽቃና በብሬን አጅቦም ወደ ማሰልጠኛ እየወሰደ የነበረም የአገዛዙ ጦር ተመቶ የታፈኑ ልጆች በፋኑ ኃይሎች መዳናቸው ተነግሯል። በዝርዝር የምንመለከተው ጉዳያችን ነው። አቶ ክርስቲያን ታደልና አቶ ዮሐንስ ቦያሌው በቂሊንጦ ማረሚያ ቤት ጥቃት ተፈጽሞባቸዋል። ይህንን የተመለከተ ጉዳይ ይዘናል። የዚህን ጨምሮ ተጨማሪም ሶስት የወንጀል ዜናዎችን ይዘናል። እናስደምጣችኋለን። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ ባርስተ ዜና ያዳመጣችሁትን መረጃ ወደ እናንተ ልናደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮው ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹም፣ እንዲሁም ማሳብ አስተያየታችሁን እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። በቅድሚያም አንድ ልብ ከሚነካ የወንጀል ዜናን ጀምራለን። ይህች የምትመለከቷት እህታችን ተገድላም የተገኘች ነች። ገዳይዋ ደውሎም አትፈልጓት፣ እኔ ገድያታለሁ፣ አስክሬኗንም እዚህ ቦታ ታገኙታላችሁ ሲል ለቤተሰቦቿ የእብሪት ንግግርም አድርጓል። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናትም ናት። በዚህ ሳምንት ሳራምባማ አካባቢም ከሚገኘው ቤታቸውም ልጆቿን ከትምህርት ቤት ለማምጣት እንደ ወጣች ሳትመለስ ስትቀር ቆሮቤት፣ ወዳጅ ዘመዶቿም በፍለጋም ይንከራተታሉ። ባለቤቷ ቀሲስ ጌጦም ወደኛ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ ወታቀረች እባካችሁ አፋል ጉልኝ ይጠይቃሉ። በሶስተኛው ቀን ማለትም ትላንት አርብ ገዳዩ ደውሎ አትፈልጓት እኔ ገድያ ታለው አስከሬኗንም እዚህ ቦታ ታገኙታላችሁ ሲል ምላሽ ሰጥቷል። በቁጭትና በ መሪር ሐዘን እናት ሃይማኖት ተቀበረች። በጣምም ያሳዝናል። አንጀት የሚበሉ ህጻናቶቿም ያለ እናት ቀርተዋል። ወንጀለኛውን ለመያዝ ፖሊስ በጥረት ላይ እንደሚገኝም አሳውቋል። ነፍሲ ማርያልን በቀጥታ ወደ ሌሎች መረጃዎች አልፋለሁ። አሁን በቀጥታ የነ ክርስቲያን ታደልን ጉዳይ የተመለከተ መረጃ ማጋራችኋለሁ። አቶ ክርስቲያን ታደልናም አቶ ዮሐንስ ቦያሌውም በቅሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። ከትላንት ወዲያ የቅሊንጦ ማረሚያ ቤት እስረኞች ወደ ማድሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔቶ የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ ቦያሌውን ከእስር ቤታቸው እንዳስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳስፈራሯቸው ምንጮቻችን ለሚዲያችን ገልጸዋል። በተመሳሳይ ዶክተር ወንደሰና ሰፋም፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት ብጋሻው፣ ፕሮፌሰር ማዕረ ያደረጉ ቢብ ብንና ዶክተር ሲሳይ አውጋቸው፣ ይሄው ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ.ም ለፍርድ ቤት ቀርበው ትላንት አስረድተዋል። ቀይ ቦኔት የጫኑ የፌዴራል ፖሊስ ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው፣ ሜዳ ላይ በሰልፍ አቁመውን በመሳሪያም ሲያስፈራሩን ነው ያደሩት ሲሉ ለፍርድ ቤቱ የተናገሩት ቀደም ሲል መራ ወቅት ድብደባ የፈጸሙብን የመንግስት ሹማምንት ከሁለት ዓመት በኋላ የቅሊንጦ ማረሚያ ቤትን አጠረጥሰው የተኛነበትን ቤት በር በኃይል ሰብረው እስከ ሌሊት ሰባት ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውና ህይወታችንም አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉም አሳስበዋል። አቶ ዮሐንስ ቦያሌውና አቶ ክርስቲያን ታደለም ከአንድ ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወቅ ገጥሟቸው እንደነበርም ይታ ይታወሳል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሮም መደረጉ ለባሴ የጤና ክል ተጋልጠዋል ሲሎን ምንጮቻችን ለሚዲያችን ተናግረዋል። ይህ ፌዴራል ፖሊስ የማረሚያ ቤቱን አጠር ሰብረው ለምን እንደገቡና በሽብር የተጠረጠሩም እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳስሯቸው የታወቀም ነገር የለም። ይህ በእንዲህ እንዳለ ጉዱ የማያልቅበት የብልጽግና መንግስት ከሚስኪኑ የጉልት ነጋዴ ላይ ቀምተው የቀበሌ ሰራተኞች ራሳቸውም በቅናሽ በመግዛት የምስኪኑን ንብረት ሲከፋፈሉ የሚያሳይ ቪዲዮም እጃችን ገብቷል። ደንቦች ከምስኪኖች ላይ ቀምተው አምጥተው እንዲህ ይከፋፈሉታል። እስኪ በአጭሩ በቪዲዮ ተመልክተ ነው እንመለስ

አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋለው በቅድሚያ መጎጃም ላይ የአባረፍረፍ የሻለቃ ያነሞት ልጆች እጅን በአፍ የሚያስጨንጀብዱ ፈጸሙ። የምድር ድሮን በመባል የሚታወቁት የሻለቃ ያነሞት ያዛቸው ብርጌድ ሻለቃ ሁለት መብረቁ ሻለቃዎች በዛሬው እለት ማለትም ቅዳሜ፣ በይልማና ዴንሳ ወረዳ እንዲሁም በአዴት ከተማም አስተዳደር ትብብር የዞንና የክልል አመራሮችን በአዴት ከተማ ላይ ስብሰባ ለማ በማድረግ በስብሰባም አዳራሽ በመግባት በጀመሩበት ሰዓት ከጠዋት ሁለት ሰዓት ላይ እስከ ረፋዱ አራት ሰዓት የጀግናው የሻለቃነሙት ልጆች አዴትን ዙሪያውን በመክበብ በዘሪሁን አስራ ሶስት የፋኖ መሳሪያም እንዲሁም በድሽቀያም አመራሩን ያነጣጠረ ጥቃት መሀል ከተማ የመሰብሰቢያ አዳራሽንና የአስተዳደር ህንፃን በመደብደብ ከፍተኛ ጉዳት ማድረስ መቻላቸውን ገልጸዋል። እሚገርመው ጥቃቱ በሚፈጸምበት ሰዓት የአብይን ተላላኪ አመራሮችን አጅቦም የመጣው የአገዛዙ ዙፋን አስጠባቂም ኃይልና ከፍተኛ የብልጽግና አመራሮች ቦርጫቸውን ታቅፈው እርስ በራሱም እየተጠላለፉ እግሬ አውጭኝ ብለው ፈርጥጠዋል። ቀኑንም እየመሸበትና የከሸፈበት የብልጽግና ውሎ ብለንዋል ሲሉም የፋኖ ኃይሎች አስታውቀዋል። አሁን በአማራ ህዝብ ደም በሚቀልድና የህዝባችንን የመከራ ዘመን በሚያራዝሙ ኃይል ላይ የማያዳግም እርምጃም መውሰዳችንን እንቀጥላለን ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ በደፈጣ የብልጽግና ጦር ተደመሰሰ። ጎጃም አገው ምድር ክፍለ ጦር ታሪክ ሰርቷል። የቢትወደድ መንገሻ ጀምበሬ ብርጌድ አንደኛ መብረቁ ሻለቃ ከዳንግላ አዲስ ቅድም በፓትሮል ሲጓዙ የነበረን የብልጽግናን ጦር ጉንድሪ ላይ ሙሉ በሙሉ የተደመሰሰ ሲሆን ከ15 በላይ የብልጽግና ጦር ወደ ላይኛው ተሸኝተዋል። በዘሪሁን 13 ታርጌት ተደርጎም የብልጽግና ጦር ዶጋመድ ሆኗል ሲሎም ፓትሮሏ በአናብስቶቹ ከጥቅም ውጪ በመሆኗ በፒቲአር ታንክ ተጎትቷም ተወስዳለች። ንስሮቹ የቢት ወደድ መንገሻ ጀንበር የማናብስቶች የብልጽግናን ጦር ከተማ ድረስ በመግባት በተደጋጋሚም እያደባዩ ሲሆን በአፋጎ ሳይንቲስቶች የተመረተውም ዘሪሆን አስራ ሶስትን በመጠቀም በተደጋጋሚ የብልጽግናን ጦርም እየወቁት ይገኛሉ። ወደ ጎንደር አልፋለሁ። የዳግማዊ መላኩ ተፈራ አዋጅ በደብረ ታቦር ከተማ አስተባባሪዎች መካከል አንዱ የሆነው ኮማንደር ጌት እየታደሰ በተተኮሰበት ጥይት ቆስሎ ሆስፒታል መግባቱ ተሰምቷል። በደቡብ ጎንደር ዞን የደብረታቦር ከተማ ማረሚያ ቤት ኃላፊው የሆነው ኮማንደር ጌት እየታደሰ ትላንት አመሻሹን በተተኮሰበት ጥይት ክፉኛ ቆስሎ ለሕክምና ወደ ደብረታቦር ጠቅላላ ሆስፒታል መወሰዱ ነው እየታወቀው። ኃላፊው የደረሰበት ጉዳት ከባድ ከመሆኑም አንጻር ህይወቱ ላይተርፍ ይችላል ሲሉም የዓይን እማኞች ተናግረዋል። በነ ኮማንደር ጌትዬም አስገዳጅነት በደብረ ታቦር ከተማ የአስራ ሁለት ና የአስራ ሶስት ዓመት ታዳጊዎችን ጨምሮ በርካታ ወጣቶችን ለግዳጅ ብሔራዊ ውትድርና በሚል ታፍነው መወሰዳቸውን ከሰሞኑ ሲዘገብ ሰንብተዋል። በከተማዋ በስራ ገበታቸው ላይ የነበሩ ወጣቶች፣ ከትምህርት ቤት ውለው ሲመለሱ የነበሩ ታዳጊዎች፣ ተማሪዎችን እንዲሁም የአይምሮ ህመምተኞች ሳይቀሩም ታፍነው የነአብይ አህመድን ወንበር ለማስጠበቅ ወደ ወታደራዊ የማሰልጠኛ ጣቢያ ተወስደዋል። ታፍነው ታፍነው ከተወሰዱት ተማሪዎች መካከል የ12ኛ ክፍል መልቀቂያ ፈተና ለመውሰድ ዝግጅት ላይ የነበሩ ተማሪዎች እንደሚገኙበትም ነው የተጠቆመው። በኦህዴድ የበላይነት የሚዘወረው የብልጽግና ቡድን በአራቱም ማዕዘን የሀገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን አንስቶ ከአማራ ህዝብ ጋር በሚደረገው ጦርነት እያሳተፈ ሲሆን፣ ነገር ግን ወታደሮቹ የተፈለገውን ውጤት ማምጣት ሳይችሉ የፋኖ አፈሙዝ ሲሳይ ሆነውበት ቀርተዋል። በአማራ ክልል እየተ ከሄደ በሚገኘው ጦርነት በመቶ ሺዎች የሚቆጠሩ ወታደሮች የተገደሉበትና ሌሎች በመቶ ሺዎች የሚቆጠሩ ወታደሮች ደግሞ ቁስለኛ የሆኑበት እንዲሁም ከነሙሉ ትጥቃቸው የጠፉበት የገዢው የብልጽግና ቡድን ያጋጠመውን የወታደራዊ ጦት ለመቅረፍ በማሰብ በአማራ ክልል የተጠናከረም የግዳጅ አፈሳም እያካሄደ ይገኛል። መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ፣ ሁለተኛ አልወልድም ሲሎም በያኔው የደርግ ዘመን የተረቡትን የጎንደ ናቶች እየተደገመ ነው። ልዩነቱ የያኔ ደርግ ወጣቶችን ያፈሰው የሀገር ዳር ድንበር ጭምር ለማስጠበቅ ሲሆን የአሁኑ ደግሞ የአሁኑ ደግሞ የሀገር ዳር ድንበር ለማስጠበቅ ሳይሆን የሆዴድን የበላይነት ለማጽናት በአማራ ሕዝብ ላይ የጀመረውን የዘር ጭፍጨፋም አጠናክሮ ለማስቀጠል በማሰብ ነው። የዳግማዊ መላኩ ተፈራ አዋጅን በአሁኑ ሰዓት በደብረ ታቦር ከተማም እያስፈጸመ ከሚገኙት የአገዛዙ ተላላኪ የጸጥታ አመራሮች መካከል ዋና ና ቀዳሚው ነው። ትላንት በጥይት ተመቶ ወደ ሆስፒታል እየተወሰደው ነው የተባለው ኮማንደር ጌት እየታደሰ ልጆቻችን ለውትድርና ብቁ አይደሉም በሚል ከመቶ ሺህ ብር ጀምሮ እስከ ሶስት መቶ ሺህ ብር መክፈል ከሚችሉ ወላጆች ገንዘብ ሲቀበል፣ ወላጆቻቸው የተጠየቀውን ገንዘብ መክፈል ያልቻሉ ታዳጊዎችን ደግሞ በመጠርነፍ ወደ ወታደራዊ ማሰልጠኛ ጣቢያ ሲልክ የሰነበተ ጸረ ህዝብ ነው ተብሏል። ኃላፊው ትላንት አመሻሹን በተተኮሰበት ጥይት ክፉኛ ቆስሎ ደብረ ታቦር ጠቅላላ ሆስፒታል እየተወሰደ ቢሆንም ነገር ግን ከደረሰበት ጉዳት አንጻር ሕይወቱ ላይተርፍ ይችላል ነው የተባለው። ይህ በእንዲህ እንዳለ ከዚህ ጋር በተያዘ ወደ ሸዋ ስናልፍ የታፈሱ ወጣቶች በአናብስቶቹ ነፃ ወጡ። የአማራ ፋኖ በሸዋ የአፄ ኩና አምላክ ስር የምትገኘው ብሩኬ ደምስ ብርጌድ በዛሬው ዕለት ከግሸን ራቤል ወጣቶችን አፍሶም በግዳጅ ወደ ስልጠና ለመውሰድ ከግሸን ራቤል ተነስቶ ወደ ወረ ኢሉ ለማሻገር አስቦ ወጣቶችን በቅጥቅጥ ጭኖም በድሽቃና በብሬን አጅቦም ዋየት ጅረት ላይ ሲደርስ እምቢያልገዛ መሻለቃ በዘመቻ መሪው ኮማንዶ ታደሰ ተስፋዬ እየተመራች ተወርውራ በመድረስ የአገዛዙን ዙፋን አስጠባቂ ነኝ በሚል ጥምር ጦር ላይ ድንገተኛ ጥቃት በመሰንዘር ወጣቶቹን ያለምንም ጉዳት ሙሉ በሙሉም አስለቅቃለች፣ ነጻ ማውጠታለች። በዚህ ወቅት ጥምር ጦር የተባለው እግሬ አውጪኝ ብሎም ሊፈረጥጥ ችሏል፣ ሲሉም ከሚዲያችን ጋር ቆይታ ያደረገው ፋኖ ከበደ ወርቁም የብሩክ ደምሴ ብርጌድ የፖለቲካ ዘርፍ ኃላፊም ገልጸዋል። አሁን በቀጥታ ከመዲናችን አዲስ አበባ ወደ ሰበር ዜና አልፋለሁ። ትላንት በመዲናዋ ምንነቱ ያልታወቀ የተኩስ ድምፅ ከሌሊቱ ስድስት ሰዓት አካባቢ እንደተሰማ ተነግሯል። መዲናዋ ከሰሞኑን በርካታ ክስተቶችን እያስተናገደች ነው። በመዲናዋ የሚሰሙ ኮሸታዎችም በርክተዋል። ከሰሞኑን የአሜሪካ ኤምባሲ በአዲስ አበባ የሚኖሩ ዜጎቹን ድንገተኛ ነገር ሊፈጠር ስለሚችል ተጠንቀቁ ማለቱም ይታወሳል። ኤምባሲው ከሰሞኑን ባወጣው መግለጫ በአዲስ አበባ የምትኖሩ የአሜሪ የአሜሪካ ዜጎች ህዝብ በተሰበሰበበት ቦታ አትገኙም፣ በጥንቃቄ ተንቀሳቀሱ ነው ያለው። የኢትዮጵያ የፌዴራል ፖሊስ በኤምባሲው ፌስቡክ ገጽ ላይ የአሜሪካን መልእክት ደርሶናል የሚል አስቂኝ ኮሜንት በወቅቱ ሰጥቶም መነጋገሪያም ሆኖ ሰንብቶ እንደነበር የሚታወቅ ነው። በእርግጥ በአዲስ አበባ የታጠቁ የፌዴራል ፖሊስ እንዲሁም የኦሮሚያ ፖሊሶች በፓትሮል ከተማይቱን በየቀኑ ይዞራሉ፣ ፍተሻዎችንም ያደርጋሉ፣ ያስራሉ ሞባይሎችንም ይቀማሉ። አሜሪካ የሰጋቸውን ይህንን የሽብር ጥቃት ማን ሊያደርስ ይችላል የሚለው ብዙ መልሶች ሊኖሩት ይችላሉ። አሜሪካ የሰጋቸው ይህንን የሽብር ጥቃት ማን ሊፈጽመው ይችላል የሚሉ ብዙ መልሶችም ሊኖሩ ይችላሉ። አልሸባብ ተጠናክረዋል። የሶማሊያን ጦር በአልሸባብ የበላይነት ሊወሰድበት ይችላል ተብሎም ተሰግቷል። አልሸባብ በሞቃዲሾ አቅራቢያ ውጊያም እያካሄደ ነው። የኢትዮጵያ መንግስት በአልሸባብ ይዞታዎች ላይ ጥቃት አደረስኩ ሲል ቆይተዋል። ኢትዮጵያን ለመበቀል አልሸባብ ሊያሴር ይችላል የሚሉም ስጋቶች በበርካቶች ይስተዋላሉ። የኢትዮጵያ የጸጥታ ኃይል መዳከሙን የአሜሪካ ኤምባሲ ማሳሰቢያም ያስረዳል። ለአሜሪካ ኤምባሲ በወቅቱም ምላሽ የሰጠው የፌዴራል ፖሊስ በከተማይቱ ምንም ነገር የለም አዲስ አበባ ከመቼውም ጊዜ በላይ ሰላም ናት ብሎም መግለጫ ሰጥቶም ነበር። አሜሪካ የስለላ አቅሟ ከፍተኛ ነው። ስለዚህ ከፌዴራል ፖሊስ በላይ የምትታመነው አሜሪካ ነች። ለዚህም ማሳያ ከአሜሪካ ኤምባሲ መግለጫም በኋላ በአዲስ አበባ እየተሰሙ ያሉት ኮሽታዎች ትልቅ ማሳያም ናቸው ተብሏል። የትላንት ሌሊት ተክሱም ትልቅ ማሳያ ነው። ከምንም ነገር በላይ ግን መንግስት የሚያስጨንቀው ሊፈነድ የሚችለው የአዲስ አበባ ህዝብ አመፅ ነው። በትላንትና ውለት የተሰማው መረጃ ደግሞ ከሌሊቱ ስድስት ሰዓት አካባቢ ምንነቱ ያልታወቀ በማንና በማን በኩል በየትኞ ኃይል በኩል እንደተደረገ ያልታወቀም አራት ኪሎ አካባቢ ተኩስ እንደነበረም የአካባቢው ነዋሪዎች ገልጸዋል። ወደ ሌላኛው የወንጀል ዜናችን አልፋለሁ። ልጇን አግታ ሸጣለች የተባለችው ደቡብ አፍሪካዊት እናት ተፈረደባት። የስድስት ዓመት ልጇን አግታ በህገወጥ መንገድ አዘዋውራለች የተባለች ደቡብ አፍሪካዊት እናት ላይ ፍርድ ቤት ውሳኔ አሳለፈም። ፍርድ ቤት ኬሊ ስሚዝ የተባለች እናት እንዲሁም የወንድ ጓደኛዋ ዮዋኪና ፖሊስና ጓደኛው ስ ስቲቨን ቫን ራያን ላይ ጥፋተኛ ናቸው ሲል በይኗል። ጆሽሊን የተባለችው የስድስት ዓመት ልጅ ከጠፋች አንድ ዓመት አልፏታል። በደቡብ አፍሪካው ኬፕታውን ከተማ ከሚገኘው ሳላዳና ቤይ አካባቢም ነበር ጆሽሊን የጠፋቸው። ሶስቱ ተጠርጣሪዎች ከዚህ ቀደም ጥፋተኛ አይደለንም ሲሉ የእምነት ክህደት ቃላቸውን ሰጥተው ነበር። የጆሽሊን መጥፋት ደቡብ አፍሪካውያንን አስደንግጧል። እስካሁንም ድረስ አልተገኘችም። አቃቢ ህግ የልጅቷን እናት ሸጣት ትሰጣለች ወይንም አዘዋውራታለች አሊያም ለውጣታለች ሲል ክሱን አቅርበዋል። እናትየዋ ልጇ ጠፍታለች ብላም መዋሸቷን አቃቢ ሕግም ገልጿዋል። የፍርድ ቤቱ ውሳኔ በተላለፈበት ቀን በርካታ ደቡብ አፍሪካውያን በአካባቢው ተሰብስበው ዜናውን ለመስማት ሲጠብቁ ነበር። በአካባቢው መጨናነቅ እንዳይፈጠር መንገድም ተዘግቶም ፖሊስም ተሰማርተዋል። የእናትየዋ ጎረቤት የነበረችውና አቃቢ ሕግ ምስክር አድርጎ ያቀረባት ሎሪንታ ሎምባርድ እንዳለችው እናትየዋም የሞኝ ስራ ሰርቻለሁ ብላ ልጇን ለባህላዊ ሐኪም መሸጧን ነግራታለች። በደቡብ አፍሪካ ሳንጎማ ለሚባለው ባህላዊ ሐኪሞች ልጇን መሸጧን ለፍርድ ቤት ገልጻለች። ጆሽሊንን ባህላዊ ሐኪም የወሰዱት ለአይኗና ለቆዳዋ ሲሉ ነው ብላለች። በአካባቢው የሚያገለግሉት ፓስተርም ለፍርድ ቤት ቃላቸውን የሰጡ ሲሆን የሶስት ልጆች እናት የሆነችው ኬሊም ልጆቿን በአንድ ሺ አንድ መቶ ዶላር እንደምትሸጥ ሲናገሩ መስማታቸውን ገልጸዋል። ጆሽሊን መጥፋቷን ተከትሎም ደቡብ አፍሪካውያን አደባባይ ወጥተው ፍትህ እንዲገኝ ሲጠይቁ መቆየታቸውም ይታወሳል። በተፈጥሮ ሰማያዊና አረንጓዴ አይን የነበራት ጆሽሊን ለዓይኗ እንዲሁም ነጣ ለሚለው ቆዳዋ በሚል ለባህላዊ ሐኪም መሸጧን በፍርድ ቤት ነው የተገለጸው። ፍለጋው በስፋት ቢቀጥል። ፍለጋው በስፋት ቢቀጥልም እስካሁን ድረስ የደረሰችበት ሊታወቅም አልቻለም። ዘገባው የቢቢሲ ነው። ቢቢሲ የባህላዊ ሲል የገለጸው ጥንቆላውን መሆኑ ነው። በሀገራችንም በእንደዚህ አይነት ተግባር ብዙ ሰዎች ጠፍተው እንደቀሩ ይነገራል። በዚህ ጉዳይ ያላቸውን ሀሳብ አስተያየት፣ ኮመንት ላይ አስፈሩልኝ። በቀጥታ ወደ ሌሎች መረጃዎች አልፋለሁ። አድማሽ ተመልካቾች፣ በመጨረሻም አምስት አጫጭር መረጃዎች ላጋራችሁና ላብቃ። በትላንትናው ዕለት ቀጨኔ ታክሲ ማዞሪያ አካባቢ ለረጅም ዓመታት ሊስትሮ እየሰራ የሚ ኖር ግለሰብ በደንብ አስከባሪዎች ከስራ ቦታው በኃይል እንዲባረር መደረጉን ተከትሎ ራሱን ማጥፋቱ ታወቀ። ከአዲሱ ገበያ ወደ ቀጨኔ ታክሲዎች ጭነው መጨረሻ የሚያራግፉበት ቦታ ወይንም ጉለሌ ክፍለ ከተማ ወረዳ ሰባት ይሰራ የነበረው ግለሰብ የሶስት ልጆች አባት የነበረ ሲሆን በዛሬው ዕለት መቀበሩም ታውቋል። በሌላ በኩል በአዲስ አበባ በርካታ ስፍራዎች የክፍለ ከተማ አመራሮች ህብረተሰቡን ቡና ጠጡ እንወያይ ብለው ጠርተው ከዚያ በኋላ ምንም አይነት ፍሳሽ የልብስም የገላ የሚሆን ሌላ አጣቢም ወደ ፍሳሽ ትቦው እንዳይደፋ ማስጠንቀቂያ መስጠታቸው ተሰማ። አመራሮቹ ውሳኔው ከላይ ወርዷል ያሉ ሲሆን ህዝቡ የቤት ዕቃና ልብስ አጥቦ እንዲሁም ገላውን ታጥቦ የት እንደሚደፋ ሲጠይቅ አቁሙ ካልሆነም ሁለት ሺህ ብር ቅጣትና ከዛ በላይ ይኖራል ማለታቸውም ታውቋል። በሌላ በኩል በምስራቅ ጎጃም በእናብሴ ሳር ምድር ወረዳ መርጦ ለማርያም ከተማ አስተዳደር በ05 ቀበሌ የሆኑ የሚኖሩ አርሶ አደሮች መሬታቸውን ለልማት በሚል 200 ካሬም በ33000 ብር ግዴታ እየተቀሙ መሆኑን ለሚዲያችን አሳውቀዋል። እነሱ በርካሽ የተቀሙትን መሬት የአካባቢው ኃላፊዎች በ89000 ብር ለሌሎች እየሸጡ መሆኑን ጠቅሰው ትርፉን 56000 ብር ራሳቸው እንደሚከፋፈሉትም ጠቁመዋል። በሌላ በኩል በአሳለፍነው ሰኞ በኦሮሚያ ክልል አርሲዞን ስሬ ወረዳ በአውቶቡስ በአውቶቢስ ሲጓዙ የነበሩ 50 ገደማ የአካባቢው ነዋሪዎች ከአዳማ ከተማ በአርባ ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራ አካባቢ መታገታቸውን ዘግበን አንድ ታጋችም ተገድሎ መገኘቱን መዘገባችን ይታወሳል። አሁን የደረሰን መረጃ እንደሚጠቁመው አጋቾቹ በትላንትናው ዕለት ሁለት ተጨማሪ ሰዎችን ገድለው መጣላቸውንና ሬሳቸው መገኘቱም ታውቋል። በመጨረሻ አንድ የቮልስዋገን መኪና አምራች ኩባንያ ኢትዮጵያ ውስጥ ተሽከርካሪ ለማምረት የሚችልበትን ሁኔታም ከመንግስት ኃላፊዎች ጋር መወያየቱ ታውቋል። ከአፍሪካ ቮልክስዋገን አምራጭ ግሩፕ የመጡም ተወካዮች ኢትዮጵያ ውስጥ የኤሌክትሪክ ተሽከርካሪ ለማምረት ቁርጠኛ መሆናቸውን መግለጻቸው የታወቀ ሲሆን በቀረበ ሌላ ዙር ውይይት ተደርጎ ወደ ስራ እንደሚገባም ተገልጿል። ምናልባት መንግስት እነዚህን ድርጅቶች ወደ ሀገር ቤት ገብተው እንዲሰሩ የሚፈቅድላቸው ከሆነ በኢትዮጵያ የመኪና ዋጋን ያረጋጉታል ተብሎም ይጠበቃል ይጠበቃል። ነገር ግን ከፍተኛ የመኪና ሽያጭ በመንግስት ባለሥልጣኖች የተያዘ ስለሆነ ምናልባት ይህንን እድል ሊያከስፉት ይችላሉ ተብሎም በበርካቶች ተሰክቷል። አድማጮች ለሳቱ ያስኩት መረጃዎች እነዚህን ይመስላሉ። ሀሳብ አስተያየታችሁን በኮመንት መስጫ ስር አስቀምጡልኝ። በዛሬው የዜና ትንተናችን ላይ ያላችሁን ሀሳብ አስተያየት፣ እንዲሁም በሰማችኋቸው የዜናዎች ላይ ያላችሁን ምልከታ በኮመንት ስር አስቀምጡልኝ። እንዲሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግም አትርሱም ሲሰሙ እንዲሰሙም ዜናውን ሼር ማድረግ የእናንተ ድርሻ ነው። አድማጮች በሌላ ዜናም እስከማገኛችሁ ቸር ያሰማል።